ካለ ልብስ ከምናም ልጆች ወስዶ አበስብሶ አበላሽቶ የሆነ ነገር አድርጎ እዚህ ጋር የሆነ ትሃን አድርጎ አሳመሞ መመለስ እኔ ኃላፊነቱን አልወስድ አልወስድም። ጤነኛ ልጅ ስሰጥ ጤነኛ ልጅ ማምጣት አለብ ብታስቡት ማለት ነው። ከእስር ቤት አይተናነስም። የሱ ሕይወት እስር ቤት ነው። ሁል ጊዜ በነሱ ሪንግ ውስጥ ነው ያለው። ዩግንታምትን ታውቁታላችሁ። በዩግን ታምት ውስጥ አይንን ያለው እሱ

ሳምሪና ቴሆንሽው ጂጂኪያ፣ እባክሽ አሁን ላይ ጉዳዩን የተረጋጋ ለማድረግ ሞክሪ። ምንም ቢሆን የልጅ ልጆችሽን እየተናገርሽ ያለሽበት ነገር ጥሩ አይመጣም። ምንም ቢሆን አባታቸው ነው። ፋኑኤል በዚህን ያህል ደረጃ ሲወቀስ፣ በዚህን ያህል ደረጃ ዘለፋ ሲደርስበት፣ ምንም ቢሆን የልጅ ልጆችሽ አይደሰቱም። ነገ ወደፊት ሲመለከቱት በአያታቸው የሚያዝኑበት ነገር ባይፈጠር፣ አንቺም የዚህ ድርጊት ባለቤት ባትሆኚ መልካም ነው እንላለን። በሌላ ጉዳይ ደግሞ በውጭ ሀገር የምትኖሩ ሰዎች ስለ ህግ ጥልቀት ያላችሁ ሰዎች እንዴት ነው ፋኑኤል በእንደዚህ አይነት ደረጃ በህግ ሊጠየቅ የሚችለው? ጂጂኪያ እንደምትናገረው በቪዲዮ መግቢያም ልብ ብላችሁ ሰምታችሁታል ብዬ አስባለሁ። እንደተናገረችው ፋኑኤል አሁን ባለበት ሀገር በጣም በቁጥጥር ውስጥ ነው እየታየ የሚገኘው። በቀን ሶስቴም ነው የሚያዩት። ስለዚህ አርፎ ይቀመጥ ስትል ተሰምታለች። እንዴት በዚህ ያህል ደረጃ አንድ ሰው በህግ ሊፈለግ ይችላል? ፋኑኤል እኛ እስከምናውቀው እስከሰማነው ድረስ የሰራ ወንጀል ምንም አይነት ነገር የለም። ልጆቹ ወደሱ እንዲመጡ ምክንያት የሆኑ የተለያዩ ጉዳዮች አሉ። ልጆቹን ከጂጂና ከሳምሪ ጋር መውሰዱ ተሰምቷል። ይህም እንግዲህ እናትና ልጅ አንፈልግም እንዳሉ ፋኑኤል ገልጾ ተናግሯል። ልጆቹን ሲወስድ በቅጡ ልብስ እንኳን የነሱን ማግኘት እንዳልቻለ ራስ ገዝቴ የፈለግከውን አልብስኛ፣ ምንም አንሰጥህም ብለው እንደከለከሉትም ጭምር ፋኑኤል ሲናገር ነበር። በዚህ በኩል ደግሞ ጂጂ ዛሬ ላይ እንደ አዲስ አዳዲስ ጉዳዮችን እየተናገረች ይገኛል። በተለይ የልጆቹን ልብስ ሳይወስድን የወሰደው ምንም የጤና ሁኔታቸውንም አልጠበቀም። በተለያዩ የጤና ሁኔታ ልጆቹ አንድ ነገር ቢሆኑ ምንም አይነት ነገር የምንቀበለው የለም፣ እኛ ያስረከብ ነው ጤነኛ ልጅ ነው። ስለዚህ እኔ አንድ ነገር ቢሆኑ አልቀበልም ስትል ከባባር ነገር እየተናገረች ይገኛል። በሌላ በኩል ስለ ልጆቹ ልብስ እንዲሁም ስለ ልጆቹ ሁኔታ በተመለከተ ጂጂ የተናገረችው ብዙዎችን ያስገረመ ጉዳይ አለ። እኔ ስምንት ሺህ ዩሮ አውጥቻለሁኝ ብላ ብዙ ነገር ስትናገር ነበር። በተለይም ለልጆቹ የሚያስፈልጉ ልብሶችን ለመገዛዛት ስምንት ሺህ ዩሮ በቁጥሩ በጣም ብዙ ነው። ወደ ኢትዮጵያ ገንዘብ ሲመነዘ ዘርም በጣም ብዙ ነው። ያው ቁጥሩን ያው ለመገመት አያዳግትም። ታዲያ የጂጂ የሳምሪ እናት ንግግር ብዙዎችን አስገርሟል። እንኳን አንቺ 8000 ዩሮ ልታወጪ ቀርቶ አይደለም፣ 800 ዩሮም ለልጆቹ አታወጪም። ለምንድን ነው ጂጂ እንደዚህ የምትናገሪው? ምንም ቢሆን የልጅ ልጆችሽ ናቸው። ነገ ሲያድጉ አባታቸው በዚህን ያህል ደረጃ ሲወቀስባቸው አይወዱም። ለምን እልህ መጋባቱን ቀጠልሽበት? እያለ ብዙ ሰው እየተናገራት ይገኛል። በሌላ በኩል ደግሞ የልጆቹ እናት የሆነችው ሳምሪን የሚናገር ሰው አለ። ለምንድን ነው እናትሽን ማታ ማስቆሚው አሁን ድረስ ዛቻዎቹን ቀጥላበታለች። በተለይም ፋኑኤል ሕይወቱ ተበላሽቷል፣ በፖሊስ ቁጥጥር ውስጥ ነው፣ እየታየ ያለው ቀጣይ ከባድ ነገር ይገጥሟል እያለች ሁሉ ብዙ ነገር እየተናገረች ነው። ከዚህ ለምንድን ነው እናትሽ በዚህን ያህል ደረጃ ብዙ ነገር የልጆችሽን አባት እንድትናገር የምትፈቅደው ለምን አታስቆሚም? በማለት ሳምሪንም የሚናገሩ ሰዎች አሉ። በዚህ በኩል እንግዲህ ፋኑኤል እንደ አዲስ መመላለሱ እንዳሰለቸው፣ በአጠቃላዩ ግን ልጆቹን የወሰደው እናትና ልጆች ስላልፈለጉ፣ አሁን ደግሞ እሱን ልጆቹን ለማሳደግ ቤትም ስላገኘ እድልም ፈጣሪ አምላክ ስለሰጠኝ ደስተኛው ኝ ለልጆቼ አላንስም ልጆቼንም አሳድጋለሁ እያለ አንድ መልስ የሰጠው። ከዛ በመቀጠል እንግዲህ በቲክቶክ በዩቲውብ ሰሞኑን እየተከታተል ነው ነው ብዙዎቻችሁም እያያችሁት ነው ብዬ አስባለሁኝ። አዲስ ቤት አግኝቷል። ቤቱን በጣም ትልቅ ነው። ፈጣሪውን ሲያመሰግንም ተመልክተናል። ልጆቹ እንግዲህ አሁን ገጸ በረከቶቹ እንደሆኑ እነሱ ከመጡ በኋላ የተለያዩ በረከቶች እያገኘም እንደሆነ በቪዲዮ ላይ ሲነግረን ነበረ። አሁን የያዘው ቤት በጀርመን በጣም ትልቅ የሚባል ቤት ነው። እንግዲህ ብዙ ነገር የነበሩት ሰው ነበረ። ፋኑኤል ሳምሪ ብዙ ነገር ነበራቸው ትዳር በነበሩበት ጊዜ ነገር ግን መለያየታቸው ሲሰማ ብዙ ነገር ተበታትኖባቸው ሁለቱም ከባድ ችግር ውስጥ ገብተው ነበር። በተለይም በኢኮኖሚ አንጻር ማለት ነው። ፋኑኤልም ይሄን ጠቆም አድርጎ አልፏል። እናትና ልጅ አሁን አንችልም ማሳደግ፣ ልጆች መያዝ የምንችልበት አቅም የለንም ብለው ነው ልጆቹን ወደ እኔ እንዲመጡ የሆኑት ብሎ ነበር። እንዲሁም ፋኑኤል ደግሞ የነበረበትን ጊዜ በማስታወስ በተለይ በጀርመን ሀገር ቤታቶ ከአንዱ ወደ አንዱ ሲንከራተት እንደነበር ሰው ጋር ጥገኛ ሆኖም ላለፉት ወራት ተቸግሮ እንደነበረ አይተን ነበር። ራሱን በቪዲዮ አጋርቶናል። ታዲያ በመቀጠል ልጆቹን በተረከበበት ቅጽበት የጀርመን ሀገር መንግስት ለልጆች ያለውን ትልቅ ቦታ በመመልከት ልጆቹን ብሎ ቤት ሰጥቶት ነበር። ታዲያ ያ ቤት ራሱ በተሻሻለ ሁኔታ ደግሞ ሁለተኛ ቤት ሌላ አግኝቶ ቆንጆ ሰፊ ቤትም ተረክቧል። በዚህም በትልቅ ደስታ ሆኖ ፈጣሪ አምላክ የካሳ ጊዜ ያመጣል፣ እግዚአብሔር ክሶኛል፣ ጤናዬን፣ ልጆቼን ጤና ይስጥልኝ እያለ በጣም ተደስቶ ሲናገር ነበር። በተለይ በዚህ ጉዳይ ለተጨነቁ ውድ ኢትዮጵያን ኤርትራውያን ከልብ አመሰግናለሁ በእኔ ጉዳይ ላሰባችሁ ብሎ ምስጋናውን ሲቸር ነበር። በቅርብ በለቀቀው ቪዲዮ ራሱ ቤቱ በጣም ትልቅ የሚባል ነው። የልጆቹን መኝታ ቤት ሲያሳይ ነበር። ሳሎኑን አጠቃላይ ክፍሎቹን ሲያሳይ ነበር። በድጋሚም የኢትዮጵያን ሕዝብም አመስግኖ ነበር። ከልጆቹ ጋርም ቪዲዮ ተመልክተናል። እንዲሁም ደግሞ ልጆቹን ራሱ አብሮ ራት ሲበሉ፣ ቤት ሲያስተካክሉ፣ ከልጆቹ ጋር ራሱ ያለውበት ሁኔታ በቪዲዮም ስናይ ነበር። ይህን በማስመልከት ብዙዎች በኮመንት ፋኒ ጎበዝ፣ በርታ አሁን ፈጣሪ አምላክ እንደዚህ ድል እየሰጠህ ከመጣ ቤት ማግኘትም ከተሰማ ቀጣይ ደግሞ ጠንክረህ ለልጆች መኖር አለ። በስርዓት ልጆችን አሳድግ እያሉ ብዙዎች በድጋሜ ጥሩ ኮመንት ይሰጡ ነበር። እንደ አዲስ ነው ታዲያ፣ ይህንን ሁኔታ በመመልከት ጂጂ እየተናገረች የሚገኘው ለልጆቹ ምንም ልብስ አልሄደም፣ የተሟላ ጤና ሁኔታቸውም የሚረጋገጥ አይመስለኝም፣ እኔ አንድ ነገር ቢሆኑ ልጆቹን አልቀበልም እያለች ከባባር ነገር ስትናገር የነበረው ከዛ አልፎ ተርፎ ፋኑኤል በህግ ሁሉ እንደሚፈለግም ነው ስትናገር የነበረው ማለት ነው። አሁንም ቢሆን እኛ እንደ በፊት ቪዲዮቻችን ማለት የምንፈልገው ማስታወስ የምንፈልገው ፋኒና ሳምሪ ምንም ቢሆን ገና በአስራ ቤት እድሜ የተዋወቁ ናቸው ፍቅር ያላቸው ሰዎች ነበሩ። የዛሬና ያርገውና በነበሩበት አብሮ መቆየት ልጆች አፍርተዋል። ጥሩ ነገር አብረው አሳልፈዋል፣ መጥፎ ነገርም እንደነበረ ሁሉ ስለዚህ፣ እነዚህ ልጆች ነገ ተመልሰው ሊገናኙ የሚችሉበት ነገር ሊመጣም ይችላል፣ አይታወቅም፣ የፈጣሪ ስራ። ታዲያ እንደዚህ አይነት ሁኔታዎች ባሉበት ሁኔታ ግን የሳምሪ እና ጂጂ ግን የምትናገራቸው ቃላቶች ልብ ሰባሪ ከመሆን ባለፈ ነገ የልጅ ልጆቹ ሲያዩት የሚያፍሩበት፣ እንዲሁም እነዚህ ግለሰቦች ራሱ ወደፊት አንድ ላይ እንኳን ቢሆኑ የሚያሳፍር ነገር ሆኖ መምጣት መምጣቱ አይቀርም። ስለዚህ እባካችሁ በወለደ ሰው መካከል የማይገባ ነገር የምትሰጡ በተለይ የልጆቹን አባት የተናገራችሁ የመሰላችሁ ፋኑኤልን የተናገራችሁ የመሰላችሁ እዚህ ጋር ልጆቹ የሚጎዱበትን ስሜት ሳታጠኑ እማይሆን ነገር ሀሳብ፣ አስተያየት የምትሰጡ ሰዎች እባካችሁ ተዉ። ጂጂ ምንም ቢሆን የልጅሽ ልጆች ናቸው። ስለዚህ አያታቸውም ነሽ። በምንም ተአምር አባታቸው በዚህ ያህል ደረጃ ሲንቋሸሽ፣ አባታቸው በዚህን ያህል ደረጃ መጥፎ ስም ሲሰጠው፣ ልጆቹም አይወዱም፣ ነገም ሲያዩት ያፍሩበታል። ስለዚህ ቢቻል እነዚህ ልጆች ማስማማት ካልተቻለ ግን ሁለቱም ተከባብረው የሚኖሩበት ነገር እንዲፈጠር አንቺም የተሻለሽን ማድረግ ይገባል። አለበለዚያ አንዱ አንድ እያለ አንዱ ሌላን እየመለሰ ጭራሽ ወደማያባራለት ሌላ ነገር ነው የሚያልፈው፣ ለልጆቹም ጥሩ ነገር አይቀመጥም። ስለዚህ እባካችሁ በእነዚህ ሰዎች መካከል ያላችሁ የቅርብ ሰዎችም እነዚህ ሰዎች ተከባብረው የሚኖሩበት ነገር እንዲፈጠር የታቻላችሁን ነገር አድርጉ ለማለትም እፈልጋለሁ። በሌሎች ጉዳዮቻችን እስክንገናኝ ድረስ ለዛሬ ዘን የመጣ ነው መረጃ ይህን ይመስል ነበር። ሰላሙን ሁሉ ሉ ተመኘሁላችሁ። ሰላም።